ጦርነቱን ለማስቆም ለኢራን እየተከፈለ ጉቦ የ30 ቢሊዮን ዶላር ጉድ ወጣ። ኔታንያሁ ሊታሰሩ ነው። የኢራን እስራኤል ጦርነት ከቆመ በኋላ በመካከለኛው ምስራቅ አዳዲስ ጉዳዮች እየተሰሙ ነው። ያንን አስከፊ ጦርነት ለማስቆም በርካታ ሀገራት ሲታገሉ ነበር። ታዲያ የመካከለኛው ምስራቅ ጦርነት ለማስቆም ሲባል ለኢራን ቢሊዮን ዶላሮች እንደቀረቡላት ተሰምተዋል። ዓለም ጉድ እያለ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ዘብጥያ ከሚያወርዳቸው የሙስና ክስ ዶናልድ ትራምፕ ታድጓቸዋል። ኢራንም እራሷን ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በማግለል በአጭር ጊዜ ውስጥ የኒውክለር ባለቤት ልትሆን እንደሆነ ተነግሯል። ይሄንንም አሊ ከማኒ ኢራን ያለ ጥርጥር የኒኩለር ባለቤት ትሆናለች በማለት አስረግጠው ተናግረዋል። ዝርዝር መረጃውን በትንታኔያችን የምንመለከት ይሆናል። በማይታመንቅና ታላቅ የሽያጭ ፕሮግራም ከጊፍት ሪል እስቴት ቤት እንድገዛ ግን ያስገድደኝ ራሱ የሚሰራውን ስራ በማየት ፈልጌ ነው። እስከ ሰኔ 23 2017 ብቻ በ85 ሺህ ካሬ ላይ ያረፈው ሁሉን በአንድ ላይ ያካተተ ውብ የመኖሪያ መንደር ውስጥ በተለያዩ የካሬ አማራጮች ለአምስት ቀን የሚቆይ የሽያጭ ቅናሽ ካምፔን ማዘጋጀቱን ሲገልጽ በደስታ ነው። ለአራት ዓመታት ብዙዎችን የቤት ባለቤት ያደረገው ጊፍት ሪል ስቴት አሁን ደግሞ አራተኛ መንደሩን በመሃል አዲስ አበባ በለገሃር የቀድሞ ባቡር ጣቢያ አፓርታማ ቤቶችንና የንግድ ሱቆችን በዝቅተኛ ዋጋ ይግዙ። የአፓርታማ ቤቶች የካሬ አማራጭ ባለ አንድ መኝታ 65 ካሬ፣ ባለ ሁለት መኝታ 108 እና 141 ካሬ፣ ባለ 3 መኝታ 164 ካሬ ናቸው። በዚህ ሳይት ላይ በአጭርና በረጅም ጊዜ የምናስረክባቸው አፓርትመንትና የንግድ ሱቆች ላይ በ5 ፐርሰንት ቅድመ ክፍያ ከ20 እስከ 25 ፐርሰንት የቤቱ ዋጋ ደግሞ በድርጅቱ የሚሸፍንሎት ነው። ግሪን ኤሪያ ያለው የራሱ ትምህርት ቤት የራሱ የጤና ጠቋም 460 የባንክ ብድርም ተመቻችቷል። ሙሉ ለሙሉ በኢትዮጵያ ብር በረዥም ጊዜ ምቹ አከፋፈል በቂ የሆነ የመኪና ማቆሚያ ለኢንቨስትመንት ፍላጎቶ በአጭር ጊዜ ትርፋማ የሚሆኑ አስተማማኝ ጄኔሬተር የተገጠመላቸው ከእርሰ ምድር ውሃም የወጣላቸው ተጨማሪ ሳይቶቻችን 22 ተክለ ሃይማኖት፣ ቦሌ፣ አትላስ፣ ሲኤምሲ ይገኛሉ። ለመመዝገብ እና ለተጨማሪ መረጃ በ0993620503 ሲደውሉ፣ ጊፍት ሪል ስቴት። ውድ የተከበራችሁ የሁሉ ዴሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻናላችንን ሰብስክራይብ፣ ቪዲዮም ላይክ ማድረግ ቤተሰቡን ይወዳጁያል። ወደ መረጃው እናሸጋግራችሁ። ኢራን ጦርነቱን እንድታቆምና ወደ ድርድር እንድትመጣ አሜሪካ የ30 ቢሊዮን ዶላር ጉርሻና ማዕቀብ እንዲነሳላት ማድረጓን ሲኤንኤን ምንጮችን ጠቅሶ ዘግቧል። ዘገባው እንደሚለው አሜሪካ ቴህራንን ወደ ድርድር ጠረጴዛ ለመመለስ የተጠናከረ ሙከራ አድርጋለች። ላለፉት ሁለት ሳምንታት በኢራንና በእስራኤል ወታደራዊ ጥቃቶች እየበረከቱ ባለበት ወቅት እንኳን ከመጋረጃው ጀርባ ከኢራናውያን ጋር መነጋገራቸውን ምንጮች ነግረውኛል ሲል ሲኤንኤን ዘግበዋል። የተኩስ አቁም ስምምነት ከተደረሰ በኋላም እነዚህ ውይይቶች በዚህ ሳምንት ቀጥለዋል ብለዋል። ኢራን ወደ ድርድር ብትመለስም ዩራኒየም ማበልጸግ ላይ የማያወላውል አቋሟን አሳይታለች ብሏል ዘገባው። ለኢራን የቀረበው የ30 ቢሊዮን ዶላር ጉርሻ ለሲቪሊየን ኒኩሌር መርሃ ግብር አገልግሎት የሚውል መሆኑን የትራምፕ አስተዳደር ባለስልጣናትና ሀሳቡን የሚያውቁ ምንጮች ለሲኤንኤን ተናግረዋል። የኢራን ፓርላማ ከአይኤኢኤ ጋር ያለውን ትብብር የሚያቋርጥ ረቂቅ ህግ ረቡ ማስደቁን ሮይተርስ ዘግቧል። የፓርላማው አፈ ጉባኤ ሙሐመድ ባካር ቃሊባፍ በመንግስት ሚዲያዎች እንደተናገሩት አይኤኢኤ ዓለም አቀፍ ተአማንነቱን ለሽያጭ አቅርበዋልና ኢራን የሲቪል ኒኩሌር ፕሮግራሟን ታፋጠናለች ብለዋል። በሌላ በኩል የተባበሩት መንግስታት የኒኩለር ጠባቂና ተቆጣጣሪ ኃላፊ ራፋኤል ጎሪስ አብዛኛው የኢራን ከፍተኛ የበለጸጉ ዩራኒየም ከእስራኤልና አሜሪካ ጥቃቶች የመትረፍ እድል እንዳላቸውም አረጋግጠዋል። ይህም ማለት ልክ እንደ እስራኤል ሁሉ ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ በኢራን ምድር ላይ ምንም አይነት የቁጥጥርም ሆነ የክትትል መብት አይኖረውም ማለት ነው። ይህ ደግሞ ኢራን ለአመታት ለሰላማዊ ተግባር ነው ስትል የነበረውን የዩራኒየም ማብላላት ተግባሯን ወደ ጦር መሳሪያነት መቀየሯን የሚያሳይ ይሆናል። 60 ፐርሰንት የሆነ የዩራኒየም መጠን ማብላላት የቻለችው ኢራን ዘጠኝ የኒክሌር ጦር መሳሪያዎች ባለቤት ለመሆን ጫፍ ላይ መድረሷን እንደ ማረጋገጫ ሰጪም ተደርገዋል። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ የኒኩለር ኃይልን በሰላማዊ መንገድ መጠቀምን የሚያበረታታና ለወታደራዊ ኢላማዎች የኒኩለር ጦር መሳሪያዎችን ጨምሮ ጥቅም ላይ እንዳይውሉ ቁጥጥርና ክትትል የሚያደርግ ዓለም አቀፍ ድርጅት ነው። በመጀመሪያ ለኒኩለር ዓለም አቀፍ የደህንነት ደረጃዎችን ያመጣል። ኃይል ተክሎችና ሌሎች ኒኩለር መገልገያዎችና እንቅስቃሴዎችን ያካትታል። በዓለም አቀፍ ደረጃ የኒኩሌር ስራዎች ከፍተኛ የደህንነት ደረጃዎች እንደሚጠብቁ የሚያረጋግጡ መመሪያዎችና ዘዴዎች ይሰጣል። ሀገራት የኒኩሌር ኃይልን ለሕክምና፣ ለኢንዱስትሪና ለእርሻ አገልግሎት እንዲሁ ለሚያደርጉ የኒኩሌር ቴክኖሎጂ የምርምር ፕሮጀክቶች ፍተሻ ያካሂዳል። እስካሁን ድረስ በተቋሙ ህጎች ተገዥ የነበረችው ኢራን ከዚህም በኋላ ራሷን ከባልነት በማስወጣት ልክ እንደ ሰሜን ኮሪያና እስራኤል ማንም የማይቆጣጠራት ሀገር መሆን ይችላለች። የኒኩሌር ፕሮግራም ይቀጥላል ስትል ኢራን አስታውቃለች። የበላይ መሪው የሀገሪቱ የኒውክለር ፕሮግራም ምንም እንዳልተጎዳና የዩራኒየም ማበልጸጊያ ስራው ተጠናክሮ እንደሚቀጥልም አረጋግጠዋል። አብዛኞቹ ተቋማት አሁንም እንዳሉና ኢራን የዩራኒየም ፕሮግራሟ እንደምትቀጥል መናገራቸውም በቀጣይ ከምዕራባውያን ጋር ሊኖር በሚችል ድርድር ላይ የኢራንን ጠንካራ አቋም ያሳያል። ይህ መግለጫ የኢራን ፓርላማ ከአለም አቀፉ የአቶሚክ ኢነርጂ ኤጀንሲ ጋር ያለውን ትብብር የሚከለክል ሕግ ካጸደቀ በኋላ መሆኑ ትኩረት የሚስብ ነው። አያቶላ ሊከማኒ በንግግራቸው የኢራንን ጦር ኃይሎች እያመሰገኑ ሲሆን ይህም ከእስራኤል ጥቃት ከፍተኛ ጉዳት ደርሶበታል የሚለውን መረጃ ለማስተባበልና የሰራዊቱን ሞራል ለማነቃቃት ያለመ ነው። ሆኖም የአልጀዚራ ዘገባ እንደሚያመለክተው በኢራን ህዝብ ዘንድ ከፍተኛ ጭንቀት አለ። ይህ የጦርነቱ የመጀመሪያ ዙር ብቻ ነው የሚል ስጋት ያላቸው ብዙዎች የሀገራቸውን የአየር መከላከያ ስርዓት ውጤታማነት በጥያቄ ምልክት ውስጥ ከተውታል። አሜሪካ ደግሞ ጥቃት ከሰነዘረች ወየውላት። አያቶላ የኢራን ሁለንተናዊ መሪ አያቶላ ሊከማኒ አሜሪካ ድጋሚ በኢራን ላይ ጥቃት ካደረሰች የከፋ ምላሽ እንደሚጠብቃትም አስጠንቅቀዋል። ከኢራንና እስራኤል የተኩስ አቁም ስምምነት በኋላ ለመጀመሪያ ጊዜ አያቶላ ንግግር አድርገዋል። በቴሌቪዥን በሰጡት መግለጫ በኳታር በሚገኘው የአሜሪካ ጦር ሰፈር ላይ የፈጸመው ጥቃት ዋሽንግተን ዳግም ጥቃት ከሰነዘረች ሊጠብቃት የሚገባ ምሳሌ ነው ብለዋል። በኳታርና ኢራቅ የሚገኙ የአሜሪካ ጦር ሰፈሮች ላይ ኢራን ድብደባ መፈጸሟም የሚታወስ ነው። የበላይ መሪው እስራኤል እንደገና ካጠቃችን ተጨማሪ ውድመት ታያለች ሲሉ ጠንካራ ማስጠንቀቂያም አስተላልፈዋል። ይህ በእንዲህ እንዳለ የ12 ቀኑ ግጭት ያስከተለው ሰብአዊ ቀውስ ከባድ ነበር። የኢራን ጤና ጥበቃ ሚኒስቴር እንደገለጸው 627 ሲቪሎች ሲገደሉ በእስራኤል በኩል ደግሞ 28 ሰዎች መገደላቸው ተረጋግጠዋል። በጦርነቱ ለተገደሉ የኢራን ከፍተኛ አዛዦችና የኒኩሌር ሳይንቲስቶችም በዛሬው ዕለት በቴራን ብሔራዊ የቀብር ስነስርዓትም ይፈጸማል። የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ የትላንትና ዕለት እንዳስታወቁት ሀገራቸው የሚቀጥለው ሳምንት ከአሜሪካ ጋር ለመነጋገር ምንም አይነት እቅድ የላትም። ፕሬዚዳንት ዶናልድ ትራምፕ ሁለቱ ሀገራት በቅርቡ ለመደራደር ይቀመጣሉ በሚል መግለጫ ከሰጡ በኋላ የተሰጠው ይህ የኢራን መግለጫ በሁለት ወገኖች መካከል ያለውን ከፍተኛ የመተማመን እጦት በድጋሚ ያሳያል። ሚኒስቴሩ እንደተናገሩት ቴህራን ከዚህ በኋላ ከአሜሪካ ጋር የምታደርገው ማንኛውም አይነት ንግግር የሀገሪቱን ጥቅም የሚያስከብር መሆን አለመሆኑን በጥልቀት እየገመገመች ነው። ትናንትና በሰጡት መግለጫ አያቶላህ አሊ ካሜኒ የአሜሪካን ጥቃት የተጋነነ ሲሉ ቢያጣጥሉትም ሚኒስቴሩ ግን በኒውክሌር ተቋማት ላይ የደረሰው ጉዳት ቀላል አልነበረም ብለዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሙስና የተከሰሱት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ክሳቸው ውድቅ ተደርጎ ምህረት እንዲደረግላቸው ለእስራኤል ጥሪ ያቀረቡ ትራምፕ እስራኤል ከኢራን ጋር በነበራት ግጭት ሀገራቸው ጣልቃ በመግባት እንዳዳነቻቸው ገልጸው አሁን ደግሞ ኔታንያሁን እናድናለን ሲሉ በትሩ ሶሻል ሚዲያቸው ላይ ገልጸዋል። እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጉቦ በማጭበርበርና እምነት በመጣት የተመሰረተባቸው ክስ የፍርድ ሂደት አምስት ዓመታትን አስቆጥሯል። ጠቅላይ ሚኒስቴሩ የቀረበባቸውን ክስ አስተባብለዋል። ኔታንያሁ በበኩላቸው ትራምፕ ለእኔ ላደረገልኝ ድጋፍ እንዲሁም ደግሞ ለእስራኤል ላደረገው ትልቅ እገዛ እናመሰግናለን ሲል የምስጋና መልእክታቸውን አስተላልፈዋል። ኔታንያሁ በመጪው ሰኞ ፍርድ ቤት እንደሚቀርቡ ተረድቻለሁ ያሉ ትራምፕ የፍርድ ሂደቱ በአስቸኳይ እንዲሰረዝ ወይንም ምሕረት ሊደረግላቸው እንደሚገባም አጽንዖት ሰጥተዋል። ቤንያሚን ኔታንያሁ የፍርድ ሂደታቸው ከተጀመረ ጀምሮ በርካታ ጊዜያት ፍርድ ቤት ቀርበዋል። የአሜሪካው መሪ በእስራኤል አቻቸው ላይ የቀረበውን ክስ ሆን ተብሎ የሚፈጸም ማሳደድ በሚል ፈርጀው እንዲህ አይነት የፍትህ መዛባት ሊፈቀድ አይገባም ብለዋል። ትራምፕ ከኔ ጋራ በስምምነት መስራት የሚችል ከሱ የተሻለ ማንም የማውቅ ሰው የለም ብለው አቻቸውን ደግፈዋል። የእስራኤሉ ጠቅላይ ሚኒስትር በምላሹ የጋራ ጠላቶቻችን ለማሸነፍ ታጋዦችን ነፃ ለማውጣት እንዲሁም ደግሞ ሰላም በቀጠናው ለማስፈን በጋራ መስራታችንን እንቀጥላለን ብለዋል። የኔታንያሁ የፍርድ ሂደት የጋዛ ጦርነት ከተጀመረ በኋላ ቢቀጥልም መዘግየቶች መከሰታቸው አልቀረም።